የፕሬሴካላ ስም ከባሏ በፊት ለምን ተጻፈ? በመጽሐፍ ቅዱስ ውስጥ ጵርስቅላ፣ በተጨማሪም ፕሬሴካላ በመባልም ይታወቃል። እና አቂላ እንደ ታማኝ የክርስቲያን ባልና ሚስት ብዙውን ጊዜ ተጠቅሰዋል። የሚገርመው በበርካታ ምንባቦች ውስጥ የጵርስቅላ ስም መጀመሪያ ይመጣል። ይህ ቅደም ተከተል ለዚያ ጊዜ ያልተለመደ ነው። ምክንያቱም ሰዎች በተለምዶ በጥንት ጽሑፎች ውስጥ በመጀመሪያ ይጠቀሳሉ። መገለባበጥ ሆን ተብሎና ትርጉም ያለው ሊሆን ይችላል። ሊቃውንት ጵርስቅላ በማስተማር ወይም በአገልግሎት የበለጠ ታዋቂ ሆና ሊሆን እንደሚችል ያምናሉ። በጥንቷ ቤተ ክርስቲያን ውስጥ የነበራት መንፈሳዊ ብስለት ወይም የመሪነት ሚና ስሟ በመጀመሪያ የተዘረዘረበትን ምክንያት ሊያብራራ ይችላል። ለምሳሌ፣ በሐዋርያት ሥራ 18 ላይ እሷና አቂላ ኃያል የሆነውን አጵሎስን በማስተማር ረድተውታል። የስም ቅደም ተከተል ተጽዕኖውን ሊያጎላ ይችላል። ሌሎች ደግሞ ጵርስቅላ ከአቂላ ከፍ ያለ ማኅበራዊ ደረጃ እንደ መጣች ይጠቁማሉ። በሮማውያን ባህል ውስጥ የተከበሩ ወይም የታወቁ ግለሰቦች ብዙውን ጊዜ ከሌሎች በፊት ይጠሩ ነበር። ይህ ከሆነ ስሟ መጀመሪያ በጽሑፍ ቢገለጽ ትርጉም ይኖረዋል። እግዚአብሔር ሰዎችን በደረጃ ሳይለይ እንዴት እንደሚጠቀም ያሳያል። በአጠቃላይ፣ በአቂላ በፊት ስለ ጵርስቅላ መጠቀሱ ስለ አገልግሎታቸው አንድ ጉልህ ነገር ያሳያል። እግዚአብሔር ለወንዶችም ለሴቶችም በሥራው ዋጋ እንዳለው ያስተምራል። አጋርነታቸው ጠንካራ ነበር፣ እና ሁለቱም ለወንጌል የተሰጡ ነበሩ። ይህ ትዕዛዝ በታማኝነት የሚያገለግሉትን ሁሉ እንድናከብር ያሳስበናል።